እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የማሕፀነ ቤተክርስቲያን ሚዲያ ተከታታዮች እንግዲህ ከዚህ በፊት በነበረው ትምህርት ክፍላችን የሐሙስ ውዳሴ ማርያምን እያየን ዛሬ ሦስተኛው ላይ እንደደረስን ይታወቃል። በዛሬ በክፍል ሶስት ትምህርታችን ኦዝ መንክር እጹብ ኃይለ ከርሳ ለድንግል የሚለውን ንባቡን ሙሉ ነጠላ ትርጓሜ እያየን እንሄዳለን ማለት ነው። በዚሁ የግዝ ቋንቋን የመፍታት የመተርጎም አቅማችሁን እያዳበራችሁ እየጨምራችሁ ትመጣላችሁ ብዬ ተስፋ አደርጋለሁ። ረዴት እግዚአብሔር ሁላችንንም ያግዘን ማለት ነው። እሺ ወደ ትምህርቱ ቀጥታ እንገባለን ማለት ነው። ኦ ዝ መንክር ወእፁብ ኃይለ ከርሳ ለድንግል ኦ ዝ ማለት አንዳንዴ እንግዲህ ተመልከቱ። ኦ ዝ መንክር ዝ መንክር ምን ኦ ዝ መንክር ምን ድንቅ ነው? ኦ ዝ ይህ ነገር ምን ድንቅ ነው የሚል ነገር አለ። ኦ ዝ መንክር ስንል ማለት ነው። ኦ ዝ መንክር ኦ ዝ መንክር ወእፁ መንክር ወእፁ ሲል ያጠነክረዋል? ምን እፁ ድንቅ ነገር ነው። ኦ ወዝ መንክር ወእፁ ኃይለ ከርሳ ለድንግል፣ የድንግል የማህፀኗ ስራ ብሎ ነው በምስጢር የሚፈታው ማለት ነው። ኃይል ያው ኃይል ነው የምታውቁት ነው። ከርስ ማህፀን፣ ከርስ ሆድ ነው። ከርስ ሆድ ነው። የማህፀኗ ስራ ምን ይደንቅ ይላል። ኦ ወዝ መንክር ወእፁ ኃይለ ከርሳ ለድንግል ወላዲተ አምላክ ይልና ዘእንበለ ዘር፣ ዘእንበለ ዘር ነው ከዚህ በፊት አይተነዋል። ዘእንበለ ዘር ማለት ያለ ዘር ማለት ነው

አስተርአዬ ታየ የሚል ነገር አለው። ዘ አስተር አዮ ለዮሴፍ እንዘይብል ከመዝ እስመ ዘይት ወለድ እምንያ እመንፈስ ቅዱስ ከመንፈስ ቅዱስ የሆነ እንደሆነ ተናገረ ማለት ነው። እስመ ዘይት ወለድ እምንያ ከሷ እምነ እም እንግዲህ ከነው ብያቸዋለሁ። ከሱ፣ ከሷ፣ ከነሱ፣ ከኛ፣ ከናንተ እያለ መዘርዘር ይችላል። ይሄ ሰዋሰዋዊ አፈታቱ ነው። ምንም ችግር የለው ማለት ነው። እንደዚህ እያልን የምንፈታበት አፈታት ነው። ያለው ቀላሉ በዚህ መንገድ እየሄድን ማየት መሞከር ነው። ዘእንበለ ዘር ስማ ከሆነ መልአክ ብያቸዋለሁ። ዘአስተርአዮ ለዮሴፍ ለዮሴፍ የታየው፣ እንዘይብል ከመዝ እስመ ዘይትወለድ እምኔሃ መንፈስ ቅዱስ ቃለ እግዚአብሔር ውእቱ፣ ከሷ ያለ ወንድ ዘር ወይም ደግሞ ያለዘር የሚወለድ ያለዘር አበስ ይቅድም የጠራው ማለት ነው። መንፈስ ቅዱስ ቃለ እግዚአብሔር ውእቱ የእግዚአብሔር ቃል ነው ማለት ነው። ቃል እግዚአብሔር ውእቱ ተሰብአ ዘእንበለ ውላጤ እ ያለመለወጥ ሰው ሆነ። ወለደቶ ማርያም ምክዕቢ ተዝንቱ ፍሳሕ እ ዝንቱ ፍሳሕ ይህ ደስታ የዚህ ደስታ እ የዚህ ዕጥፍ ድርብ የሆነ ደስታ እ ባለቤት የሆነችው ምክዕቢ ተዝንቱ ፍሳሕ ያ ማለት ማለት ነው ኦ ዝ መንክር ወጽአ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር ስምአ ኮነ መልአክ ዘአስተርአዮ ለዮሴፍ ኢልና እንዘይብል ከመዝ እስመ ዘይትወለድ እምኔሃ እመንፈስ ቅዱስ ይላል። ከመንፈስ ቅዱስ ከመንፈስ ቅዱስ ከሷ የተወለደው ቃለ እግዚአብሔር ውእቱ የእግዚአብሔር ቃል ነው ሲፈታ፣ ማለት ምንም የተለየ ነገር የለም። እመንፈስ ቅዱስ ቃለ እግዚአብሔር ውእቱ ተሰብአ ዘእንበለ ውላጤ ያለመለወጥ ሰው ሆነ ወለደቶ ማርያም መክዕቢ ተዝንቱ ፍሳ የዚህ ደስታ እጥፍ ደርብ ባለቤት የዚህ እጥፍ ድርብ ደስታ ባለቤት የሆነች ማርያም ወለደች። ለሷ ነው የሚቀጸልላት ማለት ነው። የተናበበ ነገር በግዕዝ ምሁራን እንደሚነገረው ወይም ደግሞ የግዕዝ ምሁራን እንዳስተማሩን እንደሚያስተምሩም ከሆነ ይቀጸላል ማለት ነው። ተናቦ መቀጸል ይችላል። ለምሳሌ ዘእንበለ ውላጤ ያለመለወጥ ሰው የሆነ አምላክ፣ እንዲህ ያደረገ አምላክ። ለምሳሌ እናንተ ጎበዝ ተማሪ ታታሪ ሰራተኛ እንደምትሉት ማለት ነው። ስለዚህ ልክ እንደዚህ ትልቅ ቤት ያለው ሰው ትንሽ መኖሪያ መንደር ውስጥ የሚኖር ሰው ልትሉ ትችላላችሁ። እንደዚህ ተደርጎ ይፈታል፣ ወይም ደግሞ እንደዚህ ተደርጎ ለባለቤት ቅጽል ይቀጸላል ማለት ነው። ቅጽል ማለት ያን ነገር ምን የሚል ነው የሚገልጥ ማለት ነው። የዛ ነገር መገለጫ ማለት ነው። ጎበዝ ከሆነ ጎበዝ፣ ብርቱ ከሆነ ብርቱ፣ ጠንካራ ጠንካራ፣ ባለሀብት ከሆነ ባለሀብት እንደዚህ እንደዚህ ያለው ከሆነ እንደዚህ ያለው እያልን መዘርዘር እንችላለን ማለት ነው። ከቤታ ዝንቱ ፍሳ ወይቤ ይልና ትወልድ ይወልደ ይላል። ከዛ በኋላ ወትሰም ይዮ ስሞ ስሞ ኢየሱስ ኢየሱስ ብለሽ ስሙንም ምን ትዋልሽ ትሰይም ይዋልሽ ወይቤ ትወልድ ይወልደ ወይቤ ማለት ዓለም ማለት ነው። ይቤ አለ ነው እንደምታውቁት፣ ወ ሲጨመርበት ወይቤ ይላል። ወይቤ ማለት ዓለም ትለን ፍታ እንዲህና እንዲህ አለ ማለትም ይቻላል። በናብ ለመፍታት ይቻላል። ምን ስናደርገው ይሄ ሰዋስዋዊ አካሄዱ ማለት ነው። ወይ ቤት ወልድ ወልደ ወልድን ወይም ልጅን ትወልጃለሽ። ወትሰም ይዮ ስሞ ኢየሱስ እ ስሙንም ኢየሱስ እ ብለሽ ትጠሪዋለሽ አለሽ እንደማለ። ሰመየ ብሎ ጠራ ይላል። ሰመየ ብሎ ጠራ ወይም ደግሞ ስም ሰጠ ማለት ነው። ስም የሚለው ከዛ ይወጣል። ዘር ነው ስም የሚለው ዘር ነው ሰማያ ብሎ ጠራ ይላል ወት ሰምዮ እንደዚህ ብለሽ ትጠሪዋለሽ ስሙንም ኢየሱስ ብለሽ ትጠሪዋለሽ እንደማለት ነው ስሙ ኢየሱስ ውዕቱ አብይ እሱ ታላቅ ነው ውዕቱ እንግዲህ እዚህ ጋር ምንድነው ባለቤት ሆኖ መጣ ያኛው እንደ ምን ማለት ነው እንደ ምርምር ማለት ነው ወይም ደግሞ ተመርምሮ በትርጉም መምጣት ይችላል ውዕቱ አብይ ወይ ሰማይ ወልደ እግዚአብሔር ልዑል ልዑል ማለት ከፍ ያለ ማለት ነው ተለዓለ ከፍ አለ ይልና ልዑል ይላል። ውል ልዑል የሚለው ዘመድ ዘር ማለት ነው ልዑል ማለት ዘመድ ዘር ሳይሆን ይቀርጣል። ልዑል የምንለው ምንድነው? ውስጠዘይ ይባላል። ልዑል ልዕልት እንላለን ለሴት። እንደዚህ እንደዚህ አይነት ባህሪዎች አሉት። ያ ማለት የንግግር ክፍሎች ናቸው። በደንብ ወደፊት በስፋት እያያችኋቸው ትሄዳላችሁ ማለት ነው። ስለዚህ ለአሁኑ ግን እዚኛው ለዚኛው ክፍል በደንብ እንዲመጥነን የምነግራችሁ ምንድነው ልዑል ማለት ከፍ ያለ የሚል ቅጽል ነው ማለት ነው። ይህንን ቅጽል በደንብ አድርጋችሁ መያዝ ነው ማለት ነው። ስለዚህ በዚህ መንገድ ይሄዳል። ኦዝ መንክር ወፁ ሀይለ ቅርሳ ለድንግል ወላዲተ አምላክ ዘእንበለ ዘር ስም ኮነ መልአክ ዘአስተርአዮ ለዮሴፍን ዘይብል ከመዝ መዘይት ወለድና መንፈስ ቅዱስ ቃለ እግዚአብሔር ውእቱ ተሰባ ዘእን በለውላጤ አይተነዋል። ተሰባ ዘእን በለውላጤ በፊት የነበረው ቪዲዮ ላይ ገብታችሁ ማየት ትችላላችሁ። ስላለ ዘሩ ማለት ነው። ወለደቶ ማርያም ምክእቢተ ተዝንቱ ፍስሀ ወይ ቤት ወልድ ወልደ ወይ ሰማይ አማኑኤል ወይም ደግሞ ወትሰም ይዮ ስሙ ኢየሱስ ውእቱ አብይ ወይሰመይ ወልደ እግዚአብሔር ልዑል እያለ ይሄዳል። ይሄ ወደ ውዳሴ መላእክት ንባቡ ስንሄድ ነው። እሱ የራሱ ክፍለ ጊዜ አለው ማለት ነው። ነገር ግን ለአሁኑ ይሄንን እንዴ ውእቱ ኦዝ መንክር ወእጹብ ኃይለ ከርሳ ለድንግል ወላዲተ አምላክ ዘእንበለ ዘር ስም ኮነ መልአክ ዘአስተርአዮ ለዮሴፍን ዘይብል ከመዝ እስመ ዘይትወለድ ምንያ መንፈስ ቅዱስ ቃለ እግዚአብሔር ውእቱ ተሰብአ ዘእንበለ ውላጤ ወለደቶ ማርያም በዚህ ጊዜ ዝንቱ ፍስሐ ወይቤ፣ ወትወልድ ወልደ ወይሰመይ አማኑኤል ዘበትርጓሜሁ እግዚአብሔር ምስሌነ። ወይሰመይ አማኑኤል አማኑኤልም ተብሎ ይጠራል ማለት ነው። ይሰመይ ማለት ይጠራል ማለት ነው። ይጠራልም የሚል ፍቺ አለው። ወይሰመይ አማኑኤል ይልና ከዚያ በኋላ ትርጓሜውን ሲናገር ደግሞ ምን ይላል? ዘበትርጓሜሁ እግዚአብሔር ምስሌነ። በትርጓሜውም እግዚአብሔር ምስሌነ እግዚአብሔር ከእኛ ጋር ነው የሆነ ማን አማኑኤል ዘበትርጓሜው እግዚአብሔር ምስሌነ ከዛ ይልና ወአዲ ይላል። አዲ ማለት ዳግመኛ ማለት ነው። ወሲጨመር ም ማለት ነው። ወአዲ ሲል ዳግመኛም የሚል ፍቺ አለው ማለት ነው። ወአዲ ይሰመይ ኢየሱስሃ ኢየሱስን ተብሎ ይጠራል። ኢየሱስን ኢየሱስ የሚለው ቃልን ተብሎ ይጠራል ማለት ነው። ወይ ኢየሱስ ተብሎ ይጠራል። ወአዲ ይሰመይ ኢየሱሳ ዘያድህኖሙ ኖሙ ለሕዝቡ እምኃጢአቶሙ ሕዝቡን ለሕዝቡ የሚለው አሁን እዚህ ጋር ለምን ተብሎ ተፈታ ን ተብሎ ተፈታ ማለት ነው። ለሕዝቡ የሚለውን ምን ብለን ፈታ ነው? ሕዝቡን ዘያድህኖሙ ለሕዝቡ እምኃጢአቶሙ ሕዝቡን ከኃጢአታቸው ዘያድህኖሙ ማለት የሚያድናቸው። አድሃነ አዳነ፣ ድህነ ዳነ፣ አድሃነ ብለን ያድህን ስንል ያድናል። ያድህን ያድህን ዘንድ ያድህን ያድን እንደዚህ ያልን ነው። መንፈተው በጣም ቀላል ነው። አካሄዱን ብቻ ማየትና መመልከት ከሁሉም ሰው ይጠበቃል ማለት ነው። ዘያድኅኖሙ ለሕዝቡ እምኃጢአቶሙ ይልና ያድኅነን ይላል ማለት ነው። ዘያድኅኖሙ ለሕዝቡ እምኃጢአቶሙ ያድኅነነ በኃይሉ ወይስ ራይ ኃጢአተነ ይላል። ያድኅነነ በኃይሉ፣ በኃይሉ ያድኅነን። ወይስ ራይ ኃጢአተነ ኃጢአታችንንም ምን ይላል? ያስተስርይልን፣ ያስተስርይልን። አስተስረየ ማለት ይቅር አለ። አስተስረየ ማለት ስርየት ማለት ምን ማለት ነው? ስርየት ነው፣ በአማርኛም ያው ስርየት ነው። ግን ስርየት ስንል ከኃጢአት ቁራኝነት ነፃ መውጣት ምናምን የሚል ምስጢራዊ ፍቺም አለው። ለበደል ደግሞ ስርየት ያስፈልጋል። ይቅርታ እንደ ማለት ነው። ስርየት፣ ይቅርታ፣ ምንም ሌላ የተለየ ነገር የለውም። ዘያድኅኖሙ ለሕዝቡ እማኃጢአቶሙ ያድኅነን ባይዱ ወይስ ያጣተነ እስመ ጥዩቀ አይመርናሁ በጎላ ጥዩቀ የሚለው በጎላ በተረዳ ይላል ሲፈታ። ጥዩቀ ጥዩቀ እንግዲህ ሰው ጠይቆ እንዲረዳ ጥዩቀ የሚለውን ደግሞ አበው በትርጉም ምን አደረጉት? ወይም ደግሞ ምን ሆኖ መጣ? የግዝ ቋንቋው ምን ይለዋል? በጎላ በተረዳ ይላል ት እስመ ጥዩቀ አይመርናሁ በጎላ በተረዳ አውቀነዋልና እንደ ማለት ነው። እስመ ጥዩቀ አይመርናሁ ከማ አምላክ ውቱ አምላክ እንደሆነ እንደ ያለው ከመ ነው አምላክ እንደሆነ ከመ አምላክ ውእቱ እንደሆነ እሱ አምላክ እንደሆነ ውእቱ እዚህ ጋር ባለቤቱን ያመጣው ማለት። ከመ አምላክ ውእቱ ዘኮነ ሰብአ ሎቱ ስብሃት እስከ ለዓለም። ዘኮነ ሰብአ ሰውን የሆነ ምን ሎቱ ስብሃት እስከ ለዓለም ለርሱ ምስጋና እስከለዓለም ማለት እስከ መጨረሻ ማለት። ዓለም እንግዲህ ለዓለም ማለት ለዘላዓለም እንደማለት፣ ለዘላዓለም ወይም እስከ መጨረሻው ዓለም እስከ ለዓለም ማለት እስከ ፍጻሜ ድረስ ማለት ነው። ዘኮነ ሰብአ ሎቱ ስብሃት እስከ ላለ ሰውን የሆነ ለቱ ስብሃት ለሱ ምስጋና ይገባል። እስከ መቼ? እስከ ላለ አያችሁ። እዚህ ጋር የፈታችሁ ሲፈታ ግር ያላችሁ የፈታችሁት ሆኖ ወይም ደግሞ እዚህ ሲፈታላችሁ ግር ያላችሁ ነገር ካለ ኮመንት ላይ መጠየቅ ትችላላችሁ። በደንብ እንመልስላችኋለን። አስፈላጊ ከሆነ እንዳስፈላጊነቱ በትንንሽ ማብራሪያዎች ተመልሰን ልንገናኝም እንችላለን ማለት ነው። ሎቱ ስብሃት እስከ ዓለም ይላል። ኦዝ መንክር ልደታ አምላክ አሁን ደግሞ እዚህ ጋር ያው ተናገር ኦዝ መንክር የድንግል ከአምላክ መወለድ ልደታ አምላክ ማርያም እምቅድስት ድንግል እምቅድስት ድንግል ከቅድስት ድንግል ማርያም እ እ የአምላክ መወለድ ልደታ አምላክ አይደል ያለው የአምላክ መወለድ ልደት እንደምታውቁት። ልደት ግን ግሱ ከየት ነው የመጣው? ከግዝ ያው ወለደ ይልና ወለደ ይላል ፣ ተወለደ ይልና ተወለደ ይላል። ይሄ ነው ማለት ነው። ዝ መንክር ለደታ አምላክ እማርያም እምቅድስት ድንግል። እንግዲህ ይህ አቀራረብ በነገራችን ላይ ለሁሉም እንዲመጥን ተደርጎ የተዘጋጀ ስለሆነ በደንብ ብታዩት፣ ጀማሪዎችም፣ እንዲሁም ወደ ፍጹማንነት ለመሄድ የምትፈልጉ አላማችሁ፣ በደንብ ግዕዝን ማወቅ በደንብ ፍጹም በቃ በደንብ ቋንቋውን ለመመርመር ፍላጎት ያላችሁ እንግዲህ፣ ፍጹም መሆን አይቻልም፣ ፍጹም ማድረግ አንችልም። ነገር ግን ቢያንስ ወደ ፍጻሜው ለመቅረብ ለመንደርደር የምትፈልጉ ግዕዝን በሚገባ ማወቅ የምትፈልጉ ሁሉ ብታዩት፣ ብትማሩበት ትጠቀማላችሁ ብለን እናስባለን ማለት ነው። ዘመንክር እንደ ታምላክ ማርያም ቅድስት ድንግል እና አግመረቶ። አግመረቶ አግመረ ይልና ቻለ ይላል። አግመረቶ ሲል ቻለችው። ማንን? እሱን። እሷ እሱን ስትችለው አግመረቶ እንላል። ለምሳሌ ቀተለቶ ብንል ገደለችው ይላል። አግመረቶ ስንል ደግሞ ቻለችው ማለት ነው። እንግዲህ የሷ ችሎታ ሆኖ አይደለም መቻል፣ ግን ባለቤቱ አስችሏት ነው። አሁን እዚህ ጋር ቻለችው ስንል ወደ ሌላ ነገር እንዳትወስዱት አደራችሁ፣ ይሄ ሰዋሱ ጥናት ስለሆነ ማለት ነው። አባቶች ግን በምስጢር ምን ያደርጉታል? ይሄ የቋንቋ ጥናት ስለሆነ ነው እንጂ አባቶች ግን በምስጢር ምን ያረጋሉ? በደንብ እየፈቱት ያቀርባሉ ማለት ነው። በደንብ እየፈቱ እያብራሩ ታሪክ ካለ ታሪክ እየነገሩ በደንብ በትርጓሜው ዘዬ ቤተክርስቲያን በምትፈቅደው ትውፊታዊ መንገድ መሰረት በዚያ መንገድ ይቀርባል ማለት ነው። ግን ይሄ ከትርጓሜ መንገድ ለየት ያለ እንደሆነ እንድታስቡት አደራ ጭምር እንላለን ማለት ነው። ይህ ደጋግሜ የማሳስበው ለምንድን ነው? ይሄ የቋንቋ ጥናት ስለሆነ እንጂ የምስጢር ጥናት ስላልሆነ ማለት ነው። የምስጢር ጥናት ራሱን የቻለ ነው። የትርጓሜ ትምህርት ነው። ከዚያ ጋር አይገናኝም ፈጽሞ ይሄ ቋንቋ ጥናት ነው። የተዘጋጀውም ዝም ብሎ ከመሬት ተነስቶ ወይም ደግሞ እንደው ደስ እንዳለን እንደዛ አድርገን አይደለም ያመጣ ነው። ደስ ስላለን ፈልገን መርጠን ያመጣ ነው ነገር አይደለም። ማደራጃ መምሪያው እንዳጠቃላይ ለሰንበት ትምህርት ቤቶች ማስተማሪያ ይሆናል ብሎ ያዘጋጀው ሰነድ ነው ማለት ነው። እንዳስፈላጊነቱ እኛም ሰነዱን እንልክላችኋለን። እናንተም በየሰንበት ትምህርት ቤት ያላችሁ ሁላችሁም እንዲሁም በተለያዩ የትምህርት ተቋማት ያላችሁ በግቢ ጉባኤያት ያላችሁ ተማሪዎች በተለያየ ቦታ በአለማችን በየትኛውም ክፍል የምትገኙ ሁሉ ትምህርቱን በፒዲኤፍ አለላችሁ ማውረድ ትችላላችሁ። ከዚያም አልፎ ደግሞ በሚገባ ደግሞ በትክክል ለማጥናት ይበልጥ ደግሞ ከስልክ ከፒሲ ሊሆን ይችላል ከነዚህ አይነት ነገሮች ምናልባት ሃንዳውት ተመራጭ ነው። ከብዙ ነገር አንፃር ረጅም ሰዓት ለማንበብ ብዙም አይሰለችም፣ ጥሩ ነው። በደንብ ለመረዳትም እየጻፉም እየፈቱም ጥያቄም እዛው ላይ እንትን እያሉ በደንብ ማስታወሻ እየያዙ ለማጥናት በደንብ ስለሚመች በዚህ አይነት መንገድ ማጥናት ትችላላችሁ ማለት ነው። እንግዲህ እንቀጥል። ኦዘ መንክር ልደት አምላክ ማርያም ቅድስት ድንግል፣ አግመረቶ ለቃል ቃልን ቻለችው። ኢቀደሞ ዘር ለልደቱ ልደቱንም ዘር አልቀደመውም ይላል። ኢቀደሞ ዘር ለልደቱ ልደቱን ልደቱን ኢቀደሞ አልቀደመውም። ተመልከቱ ዘር ዘር ዘር ማለት ዘር ማለት ወይም የምታውቁት ነው። ዘር ዘር ዘር ለልደቱ ልደቱን ዘር ምን አላለው አልቀደመውም ይቀደሞ ዘር ለልደቱ ወይ አማሰነ በልደቱ ድንግልናሃ ድንግልናሃንም በልደቱ ምን አላለም አላጠፋም። አላጠፋ ወይ አማሰነ ይአማሰነ ማለት አላጠፋም ማለት ነው ወ ስትጨመረት። አላጠፋምም የሚል ይሆናል ማለት ነው። ወኢማሰነ በልደቱ ድንግልና በልደቱም ድንግልናዋን አላጠፋም። ማንጋ መጣች፣ ልደቱ ላይ መጣች። ያው እንዳፈታታችሁ ነው ትችላላችሁ፣ የትም ቦታ ላይ ምን ብትወስዱት ችግር የለውም። ግሱም ላይ ብታረጉት ትችላላችሁ። ለምሳሌ አልበላሁም ብላችሁ አልጠጣሁምም ማለት ትችላላችሁ። ልክ እንደዛ እንደ ማለት ነው። አልበላሁም እኔም፣ አልበላሁም አልጠጣሁም ማለት አትችሉም እኔ አልበላሁም አልጠጣሁምም ትላላችሁ። እንዳመጣጡ ግን የተለያየ የሚለጠፍበት የሆነ ባለቤት ተሳቢ ምናምን ነገር ሊኖር ይችላል ማለት ነው። ቀጥታ ግዴታ ግሱ ላይ ብቻ አድርጋችሁ እንዳትወስዱት። ወይ ዐማሰን በልደቱ ድንግልና በልደቱም ድንግልናዋን ምን አላለም? አልለወጠም። ወይ ዐማሰን በልደቱ ድንግልና መሀበ አብ ወፃ ቃል ዘእን በለድካም ከአብ ቃል ያለ ድካም ወጣ። ያለ ድካም ማለት ይሄ የሰው ምን ሳይኖርበት የሰው ዘር የሰው ማንነት የሰው ባህሪ ሳይኖርበት የሰው ባህሪ ላይ ሳይሆን ወጣ። እምሃበ አብ ከማን ከአብ ዘንድ ከአብ ይላል። እምሃበ አብ እምሃበ አብ ሃበ እንግዲህ ያው እንደ በር ከፋችን እዚ ላይ የተጠቀምነው ማለት ነው። እምአብ ማለት ይችላል። እምሃበ አብ ወፃ ቃል ዘእንበለ ድካም ከአብ ቃል ያለ ድካም ወጣ። ዘእንበለ ያለ ድካም ድካም ነው። እምሃበ አብ ከአብ ዘንድ ወይም ደግሞ ከአብ ማለትም ትችላላችሁ ስትፈቱ። ከአብ ዘንድ ቃል ያለ ድካም ወጣ ይላል። ወእም ድንግል ተወልደ ዘእንበለ ሕማም ከድንግልም ያለ ሕማም ተወለደ። ወእም ድንግል እም ያለው ከ ነው ድንግል ድንግል ነው ድንግል ናት ማለት ነው። ወእም ድንግል ከድንግልም እዚሁ ሲፈታ ራሱን እም ከተብሎ ተፈታ። ድንግል ድንግል ተብሎ ተፈታ ወይም ተብሎ ተፈታ። እዚው ነው የቀረው። ትርጉሙ ራሱ ከድንግልም ተወልደ ዘን ያለ ህማም ተወለደ። እንበለ ነው ያለ ያለው ማለት ነው። ዘ አዳማቂ ነው ማለት ነው። ወእም ድንግል ተወልደ ተወልደ ተወለደ ነው። ህማም ያለ ህማም ነው። ወእም ድንግል ተወልደ ዘንበለ ህማም ማለት ከድንግልም ያለህማም ተወለደ ማለት ነው። ድንግል ተወልደ ሎቱ ሰገዱ ሰብአ ሰገል ሎቱ ለእርሱ ማለት ነው። ሲዘረዝር ነው። ለሲዘረዝር ለሱ፣ ለእኔ፣ ለአንተ፣ ለአንቺ፣ ለእናንተ እያልን መዘርዘር እንችላለን ማለት ነው። ሎቱ ሰገዱ ሰገዱ፣ እነማ ሰብአ ሰገል የሰገል ሰዎች። እንግዲህ ሰገል ምንድነው? ሰብአ ምንድነው? እያንዳንዱን ነገር እንግዲህ ተመልከቱ። የሰገል ወይም ደግሞ ምንድን ነው? አዋቆች ይላል። አሁን ሰገል ብሎ ጠንቋይም ይላል። ግን በዚያ መንገድ ምናልባት ያው አዋቆች ነው የሚላቸው፣ ጠቢባን ናቸው። የራሳቸው ታሪክ አለ። ታውቃላችሁ፣ ኮከብን አይተው ከሩቅ አገር መጥተው እንደሰገዱ ምናምን ምናምን። እሱን አሁንም እዚሁ ክፍል ላይ ያስቀምጣል። ሎቱ ሰገዱ ሰብአ ሰገል ይላል። የሰገል ሰዎች ምን አሉ? ወይም ደግሞ ሰብአ ሰገል ሰገል ዘርፍ ነው፣ የሰብ ዘርፍ ነው። ዘርፍ ተብሎ ይያዛል። ለምሳሌ ትምህርተ ግዕዝ ብል የግዕዝ ትምህርት ግዕዝ የምን ዘርፍ ነው የትምህርት ዘርፍ ነው አንድ የትምህርት ዘርፍ ነው ማለት ነው አፈታቱ እዚሁ ይናገራል ራሱን እንዴት አድርጋችሁ እንደምትፈቱት እንደምትይዙትም ጭምር ማለት ነው ስለዚህ ይህን በደንብ አድርጋችሁ አስተውሉ ከአደራ ጋር እሺ ይህ ከሆነ ወእምድንግል ተወልደ ዘንበ ለማምልቱ ሰገዱ ሰብአ ሰገል አምፅው እጣነ ከመ አምላክ ውእቱ አምላክ እንደሆነ ምን አሉ አምፅው እጣነ እጣንን አመጡ አምላክ እንደሆነ ሲያጠይቁ እንደዚህ አምላክ እንደሆነ ሲናገሩ እነዚህ ምን አመጡ ወርቅ አመጡ ዕጣን አመጡ ምናምን ብዙ ሀተታ አለው ሀተታውን ትርጓሜው ላይ ማየት ይቻላል ምስጢራዊ ትርጉሙን ምስጢራዊ ፍቺው ምን ለማለት ፈልገው ነው የሚለውን በደንብ ማየት ትችላላችሁ ማለት ነው እዚያ ላይ ይሄ ግን የሰዋሰው ክፍል ነው ማለት ነው ደጋግሜ የምናገረው አምጽኡ ዕጣነ ከማምላክ ውእቱ አምላክ እንደሆነ ወርቅ አመጡ ወርቀ እስመ ንጉስ ውእቱ ንጉስ ነውና እስመ ንጉሥ ውዕቱ ውዕቱ ያለው ነውን ነውና። እስመ ሲደመር ምን ይሆናል ነውና ይሆናል ማለት ነው። ለማስረዳት ነው። እስመ አኮኑ፣ አምጣነ አስረጅ ተብለው ይነገራሉ። ወም አስረጅ ይሆናል። ሌሎችም እንደዚህ አስረጅ የሚሆኑ አገባባት አሉ ማለት ነው። ስለዚህ ወርቀ እስመ ንጉሥ ውዕቱ ንጉሥ ነውና ወርቅ አመጡለት ተመልከቱ አምፁ እጣነ ከማምላክ ውዕቱ ወርቀ እስመ ንጉስ ውዕቱ አሁን ከላይ አምፁ ስላለ መድገም አላስፈለገውም ይሄ ልማደ መጽሐፍ እንግዲህ መጽሐፍ ዘይቤ አይጠነቅቅም ምስጢርን ይጠነቅቃል ይላል ማለት ይሄ ነው ያ ማለት አሁን በወ ግዴታ አሁን ሰዋሱ ምን ያስገድዳል ምንን ያስገድዳል ግዴታ በወ ተከፍሎም ከሆነ? ማነው በወ ማውረድ ከሆነ ማውረድ ወ አውራጅ ይባላል በሙያ ደረጃም በወ ማውረድ ከሆነ ማውረድ ይቻላል። ለምሳሌ ሐመ ወሞተ ወተቀብረ ወተንሳ ሞተ እያን የምንሄደው አይነት መንገድ አለ አይደል? እንደዛ ማለት ነው። አሁን ወይ አውራጅ ሲሆን አለ ዘሐመ ወሞተ ወተቀብረ ስንል ለምሳሌ ዘ ሐመ ላይ የሚወድቃል ሞተ ላይ የሚወድቃል ተቀብረ ላይ የሚወድቃል እንደዚህ ያለ ይሄዳ። ይሄ በሰዋሱ ህግ ነው። ነገር ግን ከሰዋሱ መንገድ ውጭ አሁን አምጽውን ላይ ስለጠራ ምናልባት ታች ላይ ማምጣት አላስፈለገውም ማለት ነው። አምጹ ዕጣነ ከመ አምላክ ውእቱ፣ ወርቀ እስመ ንጉሥ ውእቱ። ወርቅንም አመጡለት እንደማለት ነው። ወከርቤ ዘይትወሀብ ለሞቱ፣ ከርቤንም አመጡለት እንደማለት ነው። ከላይ አምጹ ስላለ ዘይትወሀብ ለሞቱ ማለት ለሞቱ የሚሰጥ ይትዋሃብ ይሰጣል የሚለው ትንቢት ግእዝ ግስ ነው ማለት ይትዋሃብ፣ ውሃበ ሰጠ ነው። ይትዋሃብ፣ ውሃበ፣ ይውሃብ ይውሃብ ወይም ወሃበ ይውህብልና ያሃብ ያሃብ ይላል። ይሄ በሚጎርድ በጎራጅ ማለት ነው። እንግዲህ ይትወሀብ ሲል ትንቢት ተውህበ የሚለውን ተደራጊ ተሰጠ የሚለው ምን ተሰጠ? ይሄ ነገር ተሰጠ፣ እንዴ ተሰጠ፣ እንዴ ተደረገ የሚለውን ለመናገር ነው። ይትወሀብ ለምን የሚሰጥ ለሞት የሚሰጠውን ምን ከርቤ አመጡለት። የሞቱንም መታሰቢያ የሆነውን ከርቤ አመጡለት ይላል በምስጢር ሲያስረዳ ማለት ነው። ግን እዚህ ጋር ስዋሱ የምትረዱት ወከርቤ ዘይቷ አብለ ሞቱ ይልና ማህያዊ ይላል። ማህያዊ ማለት ሃይወ ዳነ ሃይወ ህያው ሆነ ይላል። ስለዚህ ማህያዊ ማለት መድኃኒት ማለት ነው። ማህያዊ በእንቲአነ ተወክፈ በፈቃዱ፣ ስለኛ መድኃኒያችን ስለሆነ ሞቱም ከርቤ አመጡለት እንደማለት ነው። ማህያዊ በእንቲአነ ስለኛ መድኃኒያችን የሆነ ተብሎ ማለት ይቀጸላል ማለት ነው። ሞቱ ላይ ይቀጸላል ማለት መዳኛችን የሆነው ምኑ ነው? ሞቱ አይደለ? በሞቱ ነው የዳን ነው። ያ ማለት የሰው ልጅ ሁሉ የዳነው ወይም ደግሞ ወደ ድህነት መንገድ የመጣው በምንድን ነው? በሞቱ ነው ማለት ነው። ያ ማለት ወልድ እግዚአብሔር በሥጋ ባይሞት ኖሮ ዓለም አይድንም ነበር። መጽሐፍ እንደምናውቀው ማለት ነው። ወደዚያ ውስጥ አይንገባም። እኛ የያዝነው የቋንቋ ትምህርት ስለሆነ ማለት ተመልከቱ፣ እንቀጥል። እሺ ማኅየዊ በእንተዚአነ ተወክፈ በፈቃዱ ተወክፈ በፈቃዱ አሃዱ ውእቱ ባይቲቱ ብቻው አንድ ነው ይላል። ኄር ወመፍቀሬሰ ምን? ሰውና ወዳጅ ኄር ወመፍቀሬሰ ሰውና፣ ቸርና ሰው ወዳጅ፣ ብቻው ነው ብቻው ማን? እሱ አህዱ ውዕቱ ባሕቲቱ ውዕቱ ብሎ ይጠቁማል ማለት ነው። ወይም ደግሞ እሱ ብቻው ሰው ወዳጅ ነው የሚል ሰዋሰዋዊ ትርጉም አለው። እያንዳንዱን ደግሞ ቃል በቃል ለምሳሌ ግር ያላችሁ ነገር ካለ ያንን ቃል ጽፋችሁ በኮመንት መጠየቅ ትችላላችሁ ማለት ነው። እንዴት እንፍታው፣ እንዴት ይፈታ የሚለውን ነገር መጠየቅ ትችላላችሁ ማለት ነው። አሐዱ እቱ ባሕቲቱ ኢልና ኄር ወመፍቀሬ ሰብእ ቸርና ሰው ወዳጅ የሚለው ከዚህ በፊት የሚያየነው ነው። ይህንን ይመስላል እንግዲህ በቀጣይ ቀጣዩን ክፍል ይዘንላችሁ እንመጣለን። እስከዚያው ድረስ ቸርን ሰምሩ።